ሰላም ጤና ይስጥልኝ። ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከልክ በላይ ሙዝን መመገብ ሊያስከትል የሚችላቸው የጤና ጉዳቶችን በዚህ ቪዲዮ ላይ በዝርዝር የምነግራችሁ ይሆናል ማለት ነው። ከልክ በላይ ሙዝን ተመገባችሁ የሚባለው እንዴት ምን ያክል ስትመገቡ ነው የሚለውንም በደንብ እነግራችኋለሁኝ ማለት ነው ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ታዲያ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ እመልስላችኋለሁኝ አዲሱ ቻናሌ ስለሆነ ሰብስክራይብ ማድረጋችሁን አትዘንጉ በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል ሙዝን በመጠኑ መመገብ በአጠቃላይ በጣም ጤናማ ነው በውስጡ ፖታሲየም፣ ፋይበር፣ ቫይታሚን ቢ6 እና አንቲ ኦክሲዳንቶች በብዛት ይገኛሉ። ይሁን እንጂ በአመጋገብ ይዘቱ ምክንያት ከመጠን በላይ ሙዝን መብላት በርካታ ሊሆኑ የሚችሉ የጎንዮሽ ጉዳቶችንና የጤና ችግሮችን ሊያስከትል ይችላል። በተለይ በተለይ ተያያዥ ወይም ደግሞ የጎንዮሽ የጤና ችግሮች ካለባችሁ ማለት ነው። እነዚህም አንደኛ ከፍተኛ የፖታሲየም መጠን መጨመር ወይም ደግሞ ሃይፐር ካሊሚያን ያስከትላል ሙዝ በፖታሲየም የበለጸገ ነው። አንድ መካከለኛ ሙዝ ወደ 422 ሚሊ ግራም ገደማ ፖታሲየምን ይይዛል። ፖታሲየም ለልብና ለጡንቻዎች ሥራ አስፈላጊ የሆነ ማዕድን ቢሆንም ከመጠን በላይ መብዛት ግን ችግር ሊፈጥርብን ይችላል ማለት ነው። የሚከሰተውም በደም ውስጥ ያለው የፖታሲየም መጠን በጣም ሲጨምር፣ ሃይፐር ካሊሚያ ሲከሰት መደበኛውን የልብ ምትን ሊያስተጓጉልብን ይችላል። በከፋ ሁኔታ የልብ ምት መዛባት፣ የጡንቻ መዳከም፣ አልፎ ተርፎም የልብ ድካምንም ሊያስከትል ይችላል። ይህ ግን ጤናማ በሆኑ ሰዎች ላይ እምብዛም የሚከሰት አይደለም። በዋናነት ታዲያ ለአደጋ የተጋለጡት ሰዎች የኩላሊት ሕመም ያለባቸው ሰዎች ምክንያቱም ኩላሊቶቻቸው ከመጠን በላይ የሆነ ፖታሲየምን በብቃት ማስወገድ ስለማይችል ነው። እንዲሁም ፖታሲየም ቆጣቢ የሆኑ የሽንት ማሸኛዎችን ዳዩሪቲክስን ወይም ደግሞ ለደም ግፊት የሚሰጡ ኤሲኢ ኢንሃቢተርስ መድኃኒቶችን የሚወስዱ ሰዎች ይበልጥ ለአደጋው የተጋለጡ ናቸው። ሁለተኛ ከፍተኛ ስኳር እናም ካሎሪ ነው። ሙዝ ተፈጥሯዊ ቢሆንም ስኳር፣ በዋናነት ፍሩክቶስ፣ ሱክሮስ እና ግሉኮስን ይዟል። የሚከሰተውም ነገር በየቀኑ ብዙ ሙዝን መመገብ ወደ ከፍተኛ የካሎሪ አወሳሰድ እና ወደ ክብደት መጨመር ሊያመራ ይችላል። በተለይ የኢንሱሊን ሬዚስታንስ ወይም አይነት ሁለት የስኳር በሽታ ባለባቸው ሰዎች ላይ የደም ስኳር መጠን እንዲጨምር ሊያደርግ ይችላል። ለምሳሌ አንድ መካከለኛ ሙዝ ወደ 105 ካሎሪ እናም 14 ግራም ስኳር አለው። ታዲያ በቀን አምስት ሙዝ ተመገባችሁ ማለት ወደ 525 ካሎሪ እናም 70 ግራም ስኳርን ወሰዳችሁ ማለት ነው። ይህም ከብዙ ጠርሙስ ለስላሳ መጠጥ ጋር እኩል ነው። ያ ማለት በቀን መውሰድ ካለባችሁ የስኳር መጠን ራሱ በላይ ነው ማለት ነው። ስለዚህ ጥንቃቄ አድርጉ። ሶስተኛ የምግብ መፈጨት ችግሮችን ያስከትላል። ምክንያቱም በፋይበር ብዛት አማካኝነት ሙዝ የአመጋገብ ፋይበርን ይዟል። አብዛኛው ደግሞ የሚሟሟ ወይም ደግሞ ሶለበር ፋይበር ነው። የሚከሰተውም ነገር መካከለኛ መጠን ያለው ፋይበር ለምግብ መፈጨት ጥሩ ነው፣ ነገር ግን ከመጠን በላይ ደግሞ መብዛት የሆድ መነፋት፣ ጋዝ፣ ወይም ደግሞ የሆድ ድርቀት በተለይ በቂ ውሃ ካልተጠጣ ይከሰታል። በአንዳንድ ሁኔታዎች ከመጠን ያለፈ ፋይበር አንዳንድ ንጥረ ምግቦች በአግባቡ እንዳይዋሃዱም ሊያደርግ ይችላል። ታዲያ የሚመከረው መጠን አዋቂዎች በየቀኑ ወደ ከ25 እስከ 38 ግራም ፋይበር ያስፈልጋቸዋል። እያንዳንዱ ሙዝ ደግሞ 3 ግራም ፋይበርን ይሰጣል። ስለዚህ ከ8 እስከ 10 ሙዝን መመገብ ስርዓታችሁን ከመጠን በላይ ሊጭነው ይችላል ማለት ነው። አራተኛ የቫይታሚን እናም የማዕድናቶች አለመመጣጠንን ያስከትላል። ከመጠን በላይ ሙዝ እየበላችሁ ከአመጋገባችሁ ውስጥ ሌሎች የተለያዩ ምግቦችን ካገለላችሁ የንጥረ ነገር አለመመጣጠን ሊፈጠር ይችላል። የሚከሰተውም ነገር ሙዝ ለአጥንትና ለአንጎል ጤና ወሳኝ በሆኑት ቫይታሚን ዲ ካልሲየምና ጤናማ ቅባቶች ዝቅተኛ ነው። በሙዝ ላይ ብቻ መመካት ሌሎች በንጥረ ምግብ የበለጸጉ ምግቦችን ሊተካ ይችላል። ይህም ወደ እጥረቱ ሊያመራ ይችላል። አምስተኛ ከመጠን በላይ ቫይታሚን ቢሲክስ ወይም ደግሞ የፕሪዶክሲን ቶክሲሲቲ ነው። ይህ እንግዲህ እምብዛም የሚከሰት አይደለም። የመከሰት እድሉ በጣም በጣም በጣም ዝቅተኛ ነው። ሙዝ ለሜታቦሊዝም እና ለነርቭ ሥራ የሚረዳ ቫይታሚን ቢሲክስን ይዟል። የሚከሰተውም ነገር ከመጠን በላይ የቫይታሚን ቢ6 ተጨማሪ ምግቦች ወይም ደግሞ ሰፕልመንቶችን መውሰድ የነርቭ ጉዳትና የመደንዘዝ ስሜትን ሊያስከትል ይችላል። ነገር ግን ከምግብ ብቻ ይህ የመከሰት እድሉ በጣም በጣም አነስተኛ ነው። ይህ እንዲከሰት መርዛማ ወደ ሆነው ደረጃ ለመድረስ በየቀኑ ከመቶ በላይ ሙዝ መመገብ ያስፈልጋቸዋል ማለት ነው። ስለዚህ ይህ የሚከሰተው እምብዛም በሰፕልመንቱ አማካኝነት ነው። ስድስተኛ፣ የጥርስ ጤና ችግሮች ነው። ሙዝ ስኳርማ እናም ተለጣፊ በመሆኑ በጥርስ ላይ ሊጣበቅ ይችላል። የሚከሰተውም ነገር ይህም ባክቴሪያዎች እንዲራቡ ያበረታታል። ይህም ወደ ጥርስ መበስበስ ወይም ወደ ቁስለት፣ ወደ ካቪቲስ ሊያመራ ይችላል፣ በተለይም የአፍ ጤና አጠባበቃችሁ ደካማ ከሆነ። ሰባተኛ፣ ደግሞ ለአንዳንድ ሰዎች ማይግሪንንም ሊያስከትል ይችላል። ሙዝ አንዳንዴ ማይግሪንን ሊቀሰቀስ የሚችል ታይራሚን የተባለ ውህድን ይዟል። ስሜታዊ በሆኑ ግለሰቦች ላይ ከመጠን ያለፈ ታይራሚን በአንጎል ውስጥ የደም ስሮች ለውጥ በማድረግ ራስ ምታት ወይም ደግሞ ማይግሪንን ሊያስነሳ ይችላል ማለት ነው። ታዲያ በቀን ስንት ሙዝን መመገብ ደህና እንደሆነ ልንገራችሁ። ለአብዛኛዎቹ ጤናማ አዋቂዎች በየቀኑ ከአንድ እስከ ሁለት ሙዝ መመገብ ፍጹም ደህንነቱ የተጠበቀ እናም ጠቃሚ ነው። አልፎ አልፎ ከዚያ በላይ መብላት ግን ጎጂ አይደለም። ነገር ግን በተከታታይ በየቀኑ ስድስት ወይም ደግሞ ከዚያ በላይ መመገብ በጤናችሁ እናም በአመጋገባችሁ ላይ በመመስረት ቅድም ወደ ጠቀስኳቸው ችግሮች ሊያመራባችሁ ይችላል ማለት ነው። በአጠቃላይ ሙዝን በመጠኑ ከተመገባችሁ ንጥረ ምግብ የሞላበትና ጤናማ ነው። ነገር ግን ከመጠን በላይ መብላት ከመጠን በላይ ፖታሲየም በተለይ የኩላሊት ችግር ካለ በጣም አደገኛ ነው። ከፍተኛ ስኳርና ካሎሪን ያስከትላል። የምግብ መፈጨት ምቾት ማጣትን ያስከትልባቸዋል እና የንጥረ ነገር አለመመጣጠንንም ያስከትላል። ዋናው ቁልፍ ነገር ሚዛንን መጠበቅናም በአመጋገባችሁ ውስጥ ያሉ ምግቦችን መለዋወጥ ነው። ታዲያ ከመጠን በላይ ሙዝ በላችሁ ማለት ምን ያክል መጠን ስትመገቡ እንደሆነ ልንገራችሁ። ሙዝ እንግዲህ ጤናማ ቢሆንም ጤናማ ምግቦችን ቢሆኑ የራሳቸው ገደብ አላቸው። ገደቡ የሚወሰነው ምን ያክል ጊዜ እና ምን ያክል እንደምትበሉ በመመስረት ነው። አንደኛ የፖታሲየም ይዘቱ ነው። ምክንያቱም ከፍተኛ ፖታሲየም ካለ ሃይፐር ካሊሚያ አደጋ ይከሰታል። የሚመከረው ለአዋቂዎች የሚመከረው የፖታሲየም ዕለታዊ መጠን ወንዶች 3400 ሚሊግራም በቀን እንዲወስዱ ይመከራል። ሴቶች ደግሞ 2600 ሚሊ ግራም በቀን እንዲወስዱ ይመከራል። አማካይ ሙዝ አንድ መካከለኛ ሙዝ ደግሞ ወደ 422 ሚሊ ግራም ፖታሲየምን ይይዛል። ታዲያ ከመጠን በላይ የሚሆነው በቀን ከ7 እስከ 10 ሙዝ በላችሁ ማለት ከ3000 እስከ 4200 ሚሊ ግራም ፖታሲየም ይሆናል ማለት ነው። ይህም ከዕለታዊ ገደባችሁ ጋር በጣም የቀረበ ወይም ከዚያ በላይ ነው። ታዲያ በዚህ አማካኝነት ሊከሰቱ የሚችሉ አደጋዎች፣ ጤናማ ኩላሊት ካላችሁ ኩላሊቶቻችሁ ከመጠን በላይ ያለፈውን ፖታሲየም ስለሚያስወግዱ ይህ አብዛኛውን ጊዜ ጉዳትን አያደርስም። ነገር ግን የኩላሊት ሕመም ላለባቸው ወይም አንዳንድ መድኃኒቶችን ለሚወስዱ ሰዎች በቀን ከአራት እስከ አምስት ሙዝ እንኳን መመገብ ሃይፐርካሊሚያ ወይም ደግሞ አደገኛ ከፍተኛ የፖታሲየም መጠንን ሊያስከትል ይችላል። የሃይፐር ካሊሚያ ምልክቶች ደግሞ የልብ ምት መዛባት፣ የጡንቻ ድክመት ወይም ደግሞ ድካም፣ የመደዘን ስሜትና ማቅለሽለሽን ያስከትላል። ሁለተኛ ደግሞ የስኳርና የካሎሪ መጨመር ነው የሚመከረው እንግዲህ የተጨመረ የስኳር መጠን ወይም ደግሞ ገደብ እንድትጠቀሙ የሚመከረው በቀን ከምትጠቀሙት ጠቅላላ ካሎሪዎች ውስጥ ከ10 ፐርሰንት በታች እንዲሆን ይመከራል። ለአብዛኛዎቹ አዋቂዎች በቀን ከ25 እስከ 50 ግራም ስኳር እንድንጠቀም ይመከራል ማለት ነው። ታዲያ ሙዝ ተፈጥሯዊ ስኳርን ይዟል፣ ነገር ግን ሰውነታችን አሁንም ወደ ግሉኮስ ይሰሯል። አማካይ ሙዝ አንድ ሙዝ ወደ 14 ግራም ስኳርና 105 ካሎሪን ይዛል። ታዲያ ከመጠን በላይ ወሰድን የሚባለው አምስት ሙዝ እንኳን ብትመገቡ 70 ግራም ስኳርና 525 ካሎሪን ታገኛላችሁ ማለት ነው። በዚህ አማካኝነት ከፍተኛ ስኳርን ወሰዳችሁ ማለት ነው። ታዲያ ሊከሰቱ የሚችሉ አደጋዎች፣ በተከታታይ በቀን ከአራት እስከ ስድስት ሙዝ የምትበሉ ከሆነ ለክብደት መጨመር አስተዋጽኦ ያደርግባችኋል። የደም ስኳር መጠን እንዲጨምር ያደርጋል። እንዲሁም የኢንሱሊን ሬዚስታንስ ወይም የስኳር በሽታን ሊያባብስባችሁ ይችላል ማለት ነው። ሶስተኛ ደግሞ የፋይበር መጨመር ነው። የሚመከረው መጠን እንግዲህ ፋይበር 25 ግራም በቀን ለሴቶችና ለወንዶች ደግሞ 38 ግራም በቀን እንድንወስድ ይመከራል፣ በጤናማ መልኩ ማለት ነው። አንድ አማካይ ሙዝ ደግሞ 3 ግራም ፋይበር ይይዛል። ታዲያ ከመጠን በላይ የሚባለው በቀን ከ8 እስከ 10 ሙዝ የምትበሉ ከሆነ ከ24 እስከ 30 ግራም ፋይበር ይሆናል። ይህም ከአንድ ምግብ ብቻ የሚገኘውን የዕለታዊ የፋይበር ፍላጎት ይደርሳል ወይም ይበልጣል ማለት ነው። በዚህ አማካኝነት ታዲያ ሊከሰቱ የሚችሉ አደጋዎች የሆድ መነፋት ጋዝ የሆድ ድርቀት የውሃ አወሳሰድ በጣም ዝቅተኛ ከሆነ ይከሰታል አንዳንድ ማዕድናት እንደ ብረት ዚንክና ካልሲየም ውህደታቸው ሊቀንስ ይችላል ማለት ነው አምስተኛ ላይ ደግሞ የጥርስ ጤና ላይ የሚከሰተው አደጋ ነው ሙዝ ለስላሳ እናም ተጣባቂ ነው እናም ስኳሩ በጥርስ ላይ ሊጣበቅ ይችላል ከመጠን በላይ እንግዲህ መመገብ ጥርሳችን ሳይቦረሽ በቀን ብዙ ሙዝ መመገብ የጥርስ መበስበስ የ ቁስለት ችግርን ያስከትላል። ስለዚህ የመከላከል ችግሮችን እነዚህ ችግሮችን ለመከላከል ሙዝ ከበላችሁ በኋላ አፋችሁን በውሃ ማጠብ ወይም ደግሞ ጥርስን መቦረሽ፣ በተለይም ብዙ ጊዜ የምትመገቡ ከሆነ አምስተኛ ታይራሚን እናም ማይግሬን ነው። ሙዝ ሴንሲቲቭ በሆኑ ግለሰቦች ላይ ማይግሬንን ሊያስነሳ የሚችል ታይራሚን የተባለ ተፈጥሯዊ ውህድን ይዟል። ከመጠን በላይ ማለት እንግዲህ ለማይግሬን የተጋለጣችሁ ከሆናችሁ በቀን ከሶስት በላይ ሙዝን መመገብ የራስ ምታት አደጋን ሊጨምርባችሁ ይችላል ማለት ነው። ታዲያ ከፍተኛ የፖታሲየም መጠን፣ አሁን ለምሳሌ ከአንድ እስከ ሶስት ሙዝ በቀን የምትመገቡ ከሆነ ጤናማ የሆነ የፖታሲየም መጠንን ታገኛላችሁ። ከሰባት እስከ አስር ሙዝ የምትመገቡ ከሆነ ግን ከመጠን በላይ ፖታሲየምን ስለሚሰጣችሁ ሃይፐርካሊሚያ ሊከሰት ይችላል። ስለዚህ የልብ ምት መዛባት በተለይ የኩላይ ችግር ካለባችሁ የሚከሰት ነው። ስኳር ወይም ደግሞ ካሎሪ ደግሞ በቀን ከአንድ እስከ ሁለት ሙዝ የምትመገቡ ከሆነ ጤናማ ነው። ነገር ግን ከአራት እስከ ስድስት ሙዝና ከዚያ በላይ በቀን የምትመገቡ ከሆነ ከመጠን በላይ ስኳርና ካሎሪን ይሰጣችኋል። ይህ ደግሞ ክብደት እንድትጨምሩና የደም ስኳር መጨመርን ያስከትላል። የፋይበር መጠን ደግሞ በቀን እስከ አምስት ሙዝ የምትጠቀሙ ከሆነ ጤናማ ነው። ነገር ግን ከስምንት እስከ አስር ሙዝ በቀን የምትመገቡ ከሆነ ከመጠን በላይ ፋይበርን ይሰጣችኋል። ይህ ደግሞ ጋዝ፣ የሆድ መነፋትና የሆድ ድርቀትን ሊያስከትል ይችላል በተለይ በቂ ውሃን ካልጠጣችሁ ማለት ነው። ታዲያ ለአብዛኛዎቹ ጤናማ አዋቂዎች በቀን ከአንድ እስከ ሁለት ሙዝ መመገብ በጣም ተስማሚ እናም ጤናማ ነው። ከመጠን ያለፈ ስኳር ወይም ደግሞ ፖታሲየምን ሳይጨምር በንጥረ ነገሮች የበለጸገ በርካታ ጥቅሞችን እንዲሰጣችሁ ያደርጋችኋል። በየቀኑ ከሶስት እስከ አምስት ሙዝ አልፎ አልፎ መመገብም ጥሩ ነው። በተለይ ንቁ ከሆናችሁ ማለትም አትሌት ከሆናችሁ፣ እንቅስቃሴ የምታደርጉ ከሆናችሁ ብዙ ፖታሲየምና ስኳርን ስለምትጠቀሙ አልፎ አልፎ ይህ መጠን ከተጠቀማችሁ ጤናማ ነው። ነገር ግን በየጊዜው ከስድስት እስከ ሰባት በላይ ሙዝ መመገብ የጤና መዛባትን ሊያስከትል ይችላል። በተለይ የተለያዩ ምግቦችን የማትመገቡ ከሆነ እናም ኩላሊቶቻችሁም ችግር ካለባቸው ከፍተኛ የሆነ የፖታሲየም መጠንን ማስወገድ ስለማይችሉ ሌሎች አደጋዎችም ሊከሰት እንደሚችል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 እኔንም እናንትንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።